ግን በዚህ መንገድ ሸብረክ የሚል እንደሌለ ከደጋፊዎቻችን ከሰፊው የኢትዮጵያ ሕዝብ ጎን ቆመን ሁሉንም ነገር ልንሻገረው እንደምንችል ብርታታችንን እያሳየን ነው የምንገኘው። አሁንም ሚዲያ እንዳይኖር በማድረግ የፈለግነውን ማድረግ እንችላለን የሚለው ስርዓት በጣም አስቂኝ በሆነ መንገድ በአንድ ምንድን ነው የፋና ገጽ ላይ በርከት ያሉ የሚዲያ ሎጎዎችን አብይ አህመድ እንደፈለገ ጢባጢቢ የሚጫወትባቸውን እነፋናን፣ ዋልታን፣ ኢቲቪን ሰብስበው ሌሎቹንም አንዳንድ ትዕዛዝ ሲሰጣቸው የታዘዙትን የሚያደርጉ የግልም ኢትዮጵያ ውስጥ አሉ የሚባሉትን ጨምረው የውጭና የውስጥ ተጽዕኖን ተቋቁመው መቀጠል የቻሉ ሚዲያዎች ብለው እንደው ከዚህ ሁሉ ፈተና ተርፈን ደግሞ በሳቅ ሊገሉ የማያደርጉት ነገር የለም እና ኢትዮጵያን ህዝብ ከውጭ ተጽዕኖ፣ አዎ ከውጭ ተጽዕኖ ታርፎ ይላል ማለት ነው። አሁን ፋላ ማለት ነው። አይ ቲንክ እየገረማቸው ያለው ከዚህ ሁላ ፕሬሸር፣ ከዚህ ሁላ አልጌሽን፣ ሽብርተኛ ገለመል ይላሉ፣ ስም ለማጥፋት ይሞክራሉ፣ በግለሰብ ካራክተራይዘር ከውጭ ወደ ውስጥ ለመገልበጥና ለማምከን መከሩ አልተሳካም። ከህዝቡ ለመነጠል ሆዳደሮችን አሰማሩ፣ ዘመቻ ያደረጉ አልተሳካም። የሚሉትን አርገው አርገው አርገው መጨረሻ ላይ እንደምንም የዩቲዩብ ላይ ሪስትሪክሽን በማምጣት ይሄንን ስናደርግ የገቢ በማጣት ወደ የቤታቸው ይገባሉ፣ ይበተናሉ ብለው ነው ያሰቡት እና ይረሱታል። ለምን አላማ እዚህ እንደተሰለፈን ማለት ነው። እኛ አገር ከሌለ እኛ የለንም። ስለዚህ ባህር ማዶ ላይ ተቀምጠን የተሻለ ኑሮ መኖር የሚቻልበት አገር ላይ ኑረን ኢትዮጵያ አስቀምጠው እዚህም አስቀምጠው በቅጥር እንደሚያ እንደ ህሊናን ሽጦ በቅጥር እንደሚዞርላቸው አካል ይመስላቸዋል። ሁሉም ነገር የኛ ስራ ቀጥሏል። ይሄንን ሚዲያ ለማፈን ከተረባረቡ በኋላ በርካታ ወደፊት እንገፋለን ብሎ የሄዱባቸው መንገዶች አንዱም አንድ እርምጃ አልሄደላቸውም። ኢትዮ ሶስት ስልሳን ለአንዲት ቀንም ለአንዲት ቀንም ከህዝብ ጋር የሚገናኝበትን እድል አላቋረጡትም ሰው ፈልጎ አንዱ ሲጠፋ በሌላኛው አማራጭ የት ናችሁ ብሎ ነው እየመጣ ያለው እያደረገ ያለው። የህዝብ የራሱ ሚዲያ ስለሆነ እየጠበቀው ስለሆነ ነው። ሎስ አንጀለስ ላይ አንድ ሙከራ እያደረጉ ነው። ማይክ አመር አምባሳደር ማይክ አመር የአሜሪካ የምስራቅ አፍሪካ ቀጠና ተወካይ ናቸው። እኚህ ስፔሻል ኢንቮይ በኢስት አፍሪካ ላይ ተጠሪ የሆኑት አምባሳደር ማይክ አመር ከአማራ ኮሚኒቲ ጋር ወይም ደግሞ ከአማራ ህዝብ ተወካዮች ጋር ለመነጋገር ፍቃደኛ ነኝ ወይም ደግሞ ለመነጋገር እፈልጋለሁ ብለው የቀረበላቸውን ጥያቄ በአሁንታ ተቀብለዋል። ይሄ ግልጽ እንዲሆን የሚያስፈልገው ከአመት በፊት ይሄንን እንዲህ ያለውን መድረክ ለማዘጋጀት በተለይ የትሪፕል ኤ በአማራ ህዝብ ዙሪያ ላይ እንቅስቃሴ የሚያደርጉ በውጭ ያሉ አደረጃጀቶች፣ ሲቪክ ማህበራት ከፍተኛ ጥረት ሲያደርጉ ቆይተዋል። የዚህ የልፋታቸው የድካማቸው፣ የጥረታቸው ውጤት ነው። በዚህ ረገድ አምባሳደር ማይክ አመረንም ሆነ የአሜሪካ የውጭ ጉዳይ መስሪያ ቤት ሊመሰገን ነው የሚገባው። ከብዙ አድካሚ ውትወታም በኋላም ቢሆን ከአማራ ህዝብ ተወካዮች ጋር ቁጭ ብለን መነጋገር አለብን መባሉ ይሄ አንድ ስቴፕ ነው። ስለዚህ በማናቸውም መልኩ በትክክል የአማራ ህዝብ ጥያቄና ፍላጎት ምንድን ነው የሚለውን ከማዳመጥ በቀር ሌሎች ሎቢ ቀጥረው ሌሎች የተሳሳተ ፎልስ አሊጌሽን ይዘው እየመጡ የሚፈጥሩትን ናሬቲቭ በመቀበል የሚደረግ ጫና የአሜሪካን ፖሊሲ የተቃና ያደርገው የአሜሪካን ኢንተረስት ሊያስጠብቅ አይችልም። የአማራ ህዝብ በኢትዮጵያ ውስጥ ሰፊ ህዝብ ነው። በኢትዮጵያ ስሪት ውስጥ ትልቅ መሠረት ያለው ህዝብ ነው። ይሄንን ህዝብ በሚገባ ማዳመጥና የህዝቡን ፍላጎት ምንድን ነው የሚለውን ማጥናት ይገባል፣ ከአሜሪካ ብሔራዊ ጥቅም አንጻር ቢሆን። ስለዚህ ማይክ አመር ማይክ አመር ያደረጉት በጎ ጅምር ነው። ይህን ተከትሎ አምባሳደር ማይክ አመር ላሳዩት የመነጋገር ፍላጎት በጎ ምላሽ ሰጥቶ በኢትዮጵያ ጨዋነት በአማራ ህዝብ ባህልና ወግ ስርዓት መሰረት መቀበል ማስተናገድና በጥያቄዎችን በፍጹም ጨዋነት አቅርቦ ህዝቡን እና ስነ ልቦናውን በሚመጥን ከፍታ ውይይት ማድረግ ያስፈልጋል የአማራ ማህበር በሰሜን አሜሪካ ወይም ትሪፕል ኤ ዋና ሊቀመንበሩ ቴዎድሮስ ትርፌም እዛው ሎስ አንጀለስ ይገኛል አንዳንዶች ይህንን ሁኔታ በተዛባ መንገድ በመረዳት በቅንነትም እንደገና ደግሞ ከበስተጀርባ ደግሞ በተንኮል የሚንቀሳቀሱትንም እነማን እንደሆኑ ባለመለየት አምባሳደር ማይክ አመር ከአማራ ኮሚኒቲ ጋር ለመወያየት በሚመጡበት ጊዜ የተቃውሞ ፖስተር እናዘጋጅ ወተን የአማራን ህዝብ ጥቅም አላስከበሩም ብለን ተቃውሞ እናሰማ የሚል አንዳንድ ቅስቀሳዎች ትላንትና ሰምተን ነበረ። ይሄ ፕሮግራም የሚካሄደው በዛሬው ዕለት ነው ከሰዓት በኋላ አይ ቲንክ ቱ ፒኤም ገደማ ነው፣ አራት ሰዓት ከሰላሳ ፒኤም ገደማ ነው የሚካሄደው በዚህ ፕሮግራም ላይ ለመሳተፍ የምትገኙ አካላት ፍጹም ጨዋነት በተሞላ መልኩ በሚሰጧቸው አመራር መልኩ ምንም አይነት ፖስተር ምንም አይነት የተቃውሞ ጽሑፍ ማናቸውም ነገር አያስፈልግም። የተጠራችሁ አካላት ተገኝታችሁ እነ ቴዎድሮስ በሚሰጧችሁ አቅጣጫ መሰረት በሰከነ መንገድ መወያየቱ ጠቃሚ ነው። ከበስተ ጀርባ ሆን ብለው የአማራ ህዝብ በሰለጠነ መንገድ ተወካ ተወካዮቹ ጋር ያደርግ የፈለገውን ውይይት ለመረበሽ የሚደረግ ጥረት ላይ ባላስፈላጊ መንገድ ወጥመድ ውስጥ እንዳትገቡ። ጀነራል ተፈራማሞን አንስቼ አቆማለሁ፣ ሰአቴን በሌላው ረዘም አድርጌ ስለወሰድኩኝ። ጀነራል ተፈራ ማሞ በጣም ባሳዛኝ ሁኔታ እንደገና ለሁለተኛ ጊዜ የአብይ አህመድ አገዛዝ ይሄ ነውረኛና በጣም ቂመኛ አገዛዝ ጀነራሉን ለሕክምና ከመውጣት ከልክሏቸዋል። እዚህ ላይ ሁለት ነገር ያዙ አንድ የአብይ አህመድ አገዛዝ እንዴት ያለ ነውረኛ አገዛዝ እንደሆነ እንዴት ያለ ዋሾ አገዛዝ እንደሆነ የምታዩት፣ ጀነራሉ ታሞ በአልጋ ላይ በወደቁበት ጊዜ የውጭ ሕክምና ተመቻችቶላቸው ሊሄዱ ሲሉ ኢትዮጵያ አየር መንገድ ላይ እንደ ዱርዬ መውጣት አትችልም ብለው መለሷቸው። ኦህዴድ ይሄ ነው ተፈጥሮ። ይሄን ስርዓት እየመሩ ያሉ አካላት ይሄ ነው ተፈጥሯቸው። አትሄድም ብለው ከመለሱት በኋላ ለረጅም ጊዜ ህመሙን ይዞ ሲሰቃይ ቆይቶ የጀኔራሉ ጤንነት አደጋ ላይ ወድቋል ብሎ ህዝብ ጥያቄ ሲያቀርብ ደግሞ ምን ብለው ወጥተው ምን አሉ? በፍጹም የተደረገ ክልከላ የለም፣ በማናቸውም ጊዜ ወደ ህክምናቸው መሄድ ይችላሉ። ይሄንን ብለው ከተናገሩ በኋላ ጀኔራሉ ክልከላ የተደረገባቸው መሆኑን ጠቅሰው ወደ ፍርድ ቤት አመሩ። ፍርድ ቤት ተከራክረው ፍርድ ቤቱ ምንም አይነት ክልከላና ክስ ስለሌለባቸው ህክምናቸውን ማድረግ ይችላሉ ብሎ ፍርድ ቤት ውሳኔ ሰጠ። ይሁን እንጂ ጀነራል ተፈራ ማሞ ፍርድ ቤት ውሳኔ ሰጥቶም እንደ መንግስትም እኛ አልከለከልም ሲሉ ቆይተው አሁን ግን ጀነራል ተፈራ ለህክምና አይሄድም ብለው ከለከሉት። ምክንያቱ ነው የሚገርመው። ነው ምንድን ነው ምክንያት አድርጎ የሰጠው የአብይ አገዛዝ የእነ ሽመልስ አብዲሳ ቡድን የነ ብርሃኑ ጁላ ቡድን ምን መልስ ሰጠ? ጀነራሉን ህክምና ለከለከለበት የዛሬ ዓመት ገደማ ፍትህ መጽሔት ላይ በሰጠኸው ቃለ ምልልስ ኢማጂን በቃለ ምልልስ ያ ፍሬ አፍርቶ ልዩ ኃይል የተበተነው በዛ ጽሁፍ ምክንያት ነው ብሏል። እንግዲህ ልዩ ኃይሉ የተበተነበትን ምክንያት ብርሃኑ ጁላ ወጥቶ በአማራ አመራሮች፣ በብልጽግና አመራሮች ኮንስፓይረሲ ነው ተገቢውን ኦሪንቴሽን ስላልሰጡት ነው ብሎ እነሱም እንደ ክልል መግለጫ ሰጥተው እንዳውም ሚዲያዎች ናቸው በፖለቲካ ተበልጠኖ ሲሉ ቀርተው ቆይተው አሁን ጀኔራሉ ለሕክምና እንዳይወጣ ክልከላ አድርገው ምክንያት ቢያጡበት ወንጀል ቢያጡበት የዛሬ ዓመት በሆነው በነገራችን ላይ ሚያዚያ 30 ቀን ዝም ብለን ሁኔታቸውን እየተከታተልን እንጂ ዛሬ ስንት ነው? ግንቦት 7 ቀን ነው። አይ ግንቦት 7 ቀራውት እሺ፣ ከዚህ በኋላ በስሉስ ቅዱስ በስላሴ እናስታውሰው። መቼም ሌላው እንለፈው እንዳይዘገንነን እንለፈውና ጀነራል ተፈራ ማሞ አሁን ሚያዚያ ሰባት ነው አይደል? ማሚን ግንቦት ሰባት ነው። ሚያዚያ 30 ቀን ጀነራል ተፈራ ማሞ ይታሰር የሚል ማዘዣ አውጥተዋል። በነገራችን ላይ ሚያዚያ 30 ቀን በድብቅ ነው የወጣው። እንዴት አወቃችሁ? አሁንም አጠይቁ ነግረናቸዋል። እያንዳንዱ ይሄ ነው የኢትዮ ሶሻል ሳራስ መታተነት ይሄ ነው። ከዛ ደግሞ ስትዋሹ ዲስፕሌይ እናደርገዋለን፣ እሱ እንመጣላቸዋለን። ስለዚህ ሚያዚያ 30 በድብቅ ጀነራል ጥበራ ማሞ ለማሰር አውጥተው ወረቀት ይዘው ቁጭ ብለዋል። ይሄ ሶ ኤኒ ታይም ለህክምና ሲሄድ ምን ማድረግ እንደፈለጉ ይሄው አለ እኮ ቤቱ። እንዲህ አይነት የውንብድና ስራ የሚሰራ ነውረኛ ቡድን ነው ስለዚህ ጀነራል ተፈራ ማሙ በግልጽ መግለጫ አውጥቷል ያንን መግለጫ በንባብም እናቀርበዋለን። በረምብልም በዩቲዩብም በፌስቡክም ባሉን ፕላትፎርሞች በሙሉ እንለቀዋለን ታደምጣላችሁ መግለጫ ሰጥተዋል ለምን እንዴት በምን ሁኔታ ተከለከሉ የሚለው ሰው እኔ ይሄ ሁሉ በአጠቃላይ ቅድም ያነሳሻቸው መረጃዎች እንደተጠበቁ ሆነው ዋነኛው በአማራ ህዝብ ላይ የተከፈተው ሁለንተናዊ ጥቃት ኦህዴድ እያደረሰ ያለው ሁለንተናዊ ጥቃት ባህር ተሻግሮ ጋዜጠኛ በዩ አክቲቪስት በዩ በአገር ውስጥ በዩ እያፈሰ ያስራል፣ ይገላል፣ ያሰድዳል፣ የሚችለውን ሕክምና ከልክሎ ስቃይ ውስጥ ይከታል። እንደዚህ ይሄ ነው እየሆነ ያለው። ኋላ እመለሳለሁ ሌሎች መረጃዎችና እይታዎቼን ይዤ። አመሰግናለሁ። ሀብታሙ እንዲያውም የጀነራል ተፈራን ትዝ ይልህ እንደሆነ ከዚህኛው ከሚያዚያው 30 አሁን ካልከው መረጃበት በፊት ጀኔራል ተፈራ በፊት ለፊት መጥቶ መታመሙን ሳይገልጽ በፊት ትዝ ይላል። አዲስ ሰነድ ተዘጋጅቶ የክስ መዝገብ እንዲያውም የተወሰው ስልሳ አውጥቶ ነበረ ሁሉ ነገር ጨርሰው ሊከሱት ማለት ነው። ወደ አዲስ አበባ የሚወስድ ክስ ማለት ነው። እሱን አስታወስከኝ። ምን አላቸው? ወደ አንተ ልምጣ። አሁን ሁለንተናዊ ጥቃት ነው ያለው። አንተ ጋር መረጃዎች አሉ፣ እንደ ሁለንተና፣ በተለይ ደግሞ የአማራ ሕዝብ ላይ ያነጣጠረውን ጥቃት ከአዲስ አበባ ልጀምር። አዲስ አበባ ላይ አማራ አይንህ አንየው ወደሚባል ደረጃ ደርሷል። ቤት ይፈርስበታል። ቤቱን መፍረሱ ሳያንስ ቦታው መነጠቁ ሳያንስ አሁን ደግሞ ቤቱን ላፈረስኩበት 10 ሺህ ብር ካልከፈልከኝ ንብረቱ የኔ ነው ወደሚባል ደረጃ ደርሷል። አማራ ክልልና አማራ ክልል ስትመጣ መጣ ደግሞ ዙሪያው ተከቦ ጦር ሰራዊት ተመድቦለት እዚህ ጋር የሚገደለው የሚታሰረው እንዳለ ሆኖ አሁን ደግሞ ከዚኛ ሁሉ ባለፈ አማራ ክልል እንዳይሆን አድርጎ የምንም ነገር ባለቤት እንዳይሆን አድርጎ የማውደሙ ስትራቴጂ አለ። በዚህ በጎን በኩል ደግሞ ህወሀት ሲደመር ኦህዴድ ሲደመር ኦነግ በጋራ እየሰሩት ያሉት ነገሮች አሉ። እንደው የጋራቸውን የሁለቱን ጥምረት የሶስቱን ጥምረት ያው ኦነግና ኦህዴድ ልዩነት የላቸውም የሁለቱን ጥምረት አብረ ብታየው እነሱ ምን እያደረጉ ነው? የአማራ ህዝብ ላይስ ምን እየተደረገ ነው? ሌላ አንተ ጋር እንድ መረጃ አለ ምናልባት እሱ ያሳየናል ብዬ ተስፋ አደርጋለሁ። ምናላቸውንና ሀብታሙ ውይይቱን ልናንተ ልቶ እኔ አስቸኳይ ሆስፒታል ቀጠሯለኝ እና ወደዛ መሄድ አለብኝ። ሰአቱንም ገፍት ነው፣ መረጃዎችን ያው ስናሰባስብ የቆየ ነው እና መልካም ውይይት ይሁንላችሁ። የኢትዮ ሶስት ስልሳ ረንብል አካውንት ፌስቡካችንን የቲክቶክ ገጾቻችንን ሰብስክራይብ ላይክ ና ሼር ማድረግ እንዳትረሱ። የቀጥታ ስርጭት እየተላለፈላችሁ ያለው በዩቲዩብ ነው። በኢትዮጵያ በሳተላይት የሚተላለፈው የቀጥታ ስርጭታችንም እንደቀጠለ ነው። ለምታደርጉልን ድጋፍ ሁሉ ከልብ እናመሰግናለን። የቋሚነት ምዝገባውን በዜል ና በካሻፕ የምታደርጉልንን ድጋፍም እያመሰገንን አሁንም ድጋፋችሁ ተጠናክሮ ይቀጥል እያልኩኝ በዚሁ ልሰናበት። መልካም ቀን ይሁንላችሁ። መልካም ውይይት። ምን አላቸው ቀጥል። አመሰግናለሁ። ኢየሩሳሌም መልካም ቀን ይሆንልሽ። እንግዲህ አወያዩም ተወያዩም ሆኜ ኃላፊነትን ተረክቤ ከሀብታሙ ጋር እንቆያለን። መልካም ቀን። እንግዲህ ኢየሩሳሌም ቅድም ባነሳቸው መሰረት ሀብታሙ መጀመሪያ እኔም ለኢትዮ ሶስት ስልሳ እየተደረገ ያለውን ድጋፍ በተለያየ መልኩ የሚገለጽ የሕዝብ ድጋፍ በጣም አስደንቆኛል፣ በጣም አስገርሞኛል ከፍተኛ ምስጋና ማቅረብ ፈልጋለሁ። ሰሞኑን ደጋግሜ ስገልጽ እንደነበረው በዚህ የኢንፎርሜሽን ቴክኖሎጂ ዘመን መረጃን ማፈን አይቻልም። ምንም አይነት ነገር በማድረግ መረጃን ማፈን አይቻልም። እንኳንስ በዚህ በውጭ የምንኖረውን ጋዜጠኞችና የሀሳብ ሰዎች ቀርቶ በኢትዮጵያ ውስጥም በአሁን ባለው የኢንፎርሜሽን ቴክኖሎጂ ዘመን የሕዝብን ድምጽ በምንም አይነት ማፈን የሚቻልበት ሁኔታ የለም። ከንቱ ሙከራ ነው። ስለዚህ ድምፅን አታፍኑም። የሕዝቡም መብት የሚገደብ አይደለም። ሕዝብም ደግሞ መብቱ ሲገደብ ዝም ብሎ አይመለከትም። እንደውም የቁልቁለት ጉዞ መገለጫ አንድ ስርዓት ወደ ገደል አፋፍ ላይ እየተጠጋ ሲሄድ እንዲህ አይነት ከንቱ ሙከራዎችን፣ አፈናዎችን ስለሚያደርግ የበሽታው ምልክት አድርገን ነው የምናየው፣ የዚህ በሽታ ምልክት አድርገን ነው የምናየው። ስለዚህ በሁለንተናዊ መንገድ የኢትዮ ሶስት ስልሳ ድምፅ እንዳይታፈን ከህዝቡ ከደጋፊዎቻችን እየተደረገ ያለው ሁለገብ ርብርብ በጣም የሚያስደንቅና የሚያስመሰግን ነው። እንደውም በጣም የሚገርመው አንዳንዶቹ እንደው ስማቸውን መግለጽ ስለማንችል ወይም ስላልተፈቀደልን ነው እንጂ ቢሮ ድረስ በተከታታይ የመጡ ቢሮአችን ድረስ በአካል በመገኘት ድጋፋቸውን የሰጡን ያበረታቱን በርካታ ናቸው። በዚህ መሰረት ጥረታችን ይቀጥላል። የበለጠ እንደ ብረት ያጠነክረናል። ማንኛውም አይነት ትንኮሳ፣ ማንኛውም አይነት የአፈና ሙከራ ወደኋላ እንደማያስቀረን በዚሁ አጋጣሚ እኔም እንደ ባልደረቦቼ ለማረጋገጥ እፈልጋለሁ። ከዛ በመቀጠል እንግዲህ አሁን ከተነሳው መረጃ አንጻር በመጀመሪያ ቀደም ሲል ሀብታሙ ያነሳውን በአሜሪካ የውጭ ጉዳይ ሚኒስቴር የምስራቅ አፍሪካ ኃላፊ የሆኑት ማይክ ሀመር በሎስ አንጀለስ ከአማራ ማህበረሰብ ጋር በሚያደርጉት ውይይት ላይ እኔም አስተያየቴን መስጠት እፈልጋለሁ። ይሄ በጣም ትልቅ እድልና መልካም አጋጣሚ ነው ተደርጎ መታሰብ ያለበት። እንደሚታወቀው ማይክ ሀመር ከዚህ ከፕሪቶሪያው ስምምነት በስተጀርባ የነበሩ ናቸው። የአሜሪካ አቋሞች፣ የአሜሪካ ፖሊሲዎች ይታወቃል። በተለይ በተደጋጋሚ ከዚህ በፊት በነበሩ የሐሰት ትርክቶች ምክንያት አሜሪካ በተሳሳተ መንገድ የአማራውን ማህበረሰብ የመፈረጅ በሌላ በጨቋኝነት ሁሉ እስከ ማየት እና ወደፊቱ ስልጣን በተረኝነት በመያዝ ወይም ደግሞ ያለፈውን ስርዓት የማስቀጠል የትላንት የታሪክ መሰረትነን ወይም ደግሞ ብዙ አይነት የሐሰት ትርክቶች እንዳሉ ታውቃላችሁ። አሜሪካ የተንሸዋረረ አመለካከት በአማራው ህብረተሰብ ላይ እንዳላት ይታወቃል። ስለዚህ እንደዚህ አይነት ከፍተኛ ባለስልጣናትን ከአማራው ኮሚኒቲ ጋር ለመወያየት እዛው ያሉበት ድረስ መሄዳቸው በጣም በጣም ጥሩ አጋጣሚ ነው፣ እሰየው የሚያስብል ነገር ነው። ሲሆን ሲሆን ሌሎች እኮ ገንዘብ ከፍለው ሎቢስት ከፍለው ጫና አድርገው ዲፕሎማቲክ ማህበረሰቡን ጋር ቅርርብ ያላቸውን ሴናተሮችን፣ ኮንግረስማኖችን ሄደው አግባብተው ነው እንደዚህ አይነት ነገሮችን ሊያስረዱ ሙከራ የሚያደርጉት ጥረት የሚያደርጉት ዋጋ ከፍለው ነው። እሳቸው እዚያው ኮሚኒቲው ድረስ ግን ሲመጡ ይህን አጋጣሚ እንደ መልካም አጋጣሚ ወስዶ በደንብ ማስረዳትና ጫና መፍጠር እንደውም በብዛት በመገኘት በአዳራሹ ውስጥ ከፍተኛ የሆነ ጫና መፍጠር ነው ያለባቸው። ይሄ ታውን ሆል ሚቲንግ ነው። ታውን ሆል ሚቲንግ እንደመሆኑ መጠን ደግሞ እንደውም ተጽዕኖ ፈጣሪ የሆኑ ዓለም አቀፍ መገናኛ ብዙኃን እዛ ተገኝተው ይህን ነገር ሽፋን እንዲሰጡት ማግባባት ሁሉ ነው የሚያስፈልገው። የአሜሪካ ህዝብ፣ ግብር ከፋይ ህዝብ ነው። በሚከፍለው ግብር ገንዘብ በውጭ ፖሊሲ በኩል አሜሪካ በሌሎች ማህበረሰቦች ላይ ምን አይነት ተጽዕኖ እያደረገች ነው? ምን አይነት ድጋፍ እያደረገች ነው ምንድነው የማህበረሰቡ ቅሬታ የሚለውን ነገር የአሜሪካ ህዝብ የማወቅ መብት አለው? ጫናም ማድረግ ይችላል። አሁን ለምርጫ እየተቃረቡ በሚሄዱበት ጊዜ ዲሞክራቶች፣ ሪፐብሊካኖች የትኛው ፓርቲ ነው ለማህበረሰባችን ከፍተኛ ድጋፍ ሊያደርግ የሚችል የሚቀጥለው የአሜሪካ ቀጣይ መንግስት በኢትዮጵያ ፖሊሲ ላይ ምን አይነት ተጽዕኖ